የከበረ ነፃነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 1 ኃጢአት የማይቆጠርበት ሰው፣ ገጽ 55 ርእስ ከአዳምና ከሄዋን ጥፋተኛ ማን ነው? ብዙዎች በዘፍጥረት ምዕራፍ 3 ላይ ለተከሰተው የሰው ልጆች ውድቀት ከአዳምና ከሄዋን ጥፋተኛ ሲመርጡ ይታያል። አንዳንዶች እግዚአብሔር ከእውቀት ዛፍ እንዳይበሉ ሲናገር ሄዋን እንደሌለች በማስረዳት ጥፋተኝነቱን በአዳም ላይ ያደርጋሉ። ይሁን እንጂ በዘፍጥረት የመጀመሪያዎቹ ምዕራፍ ውስጥ አዳም የሚለው ስም ወንድና ሴት ተደርገው ለተፈጠሩት ሁለት ሰዎች የተሰጠ ስም እንጂ የአንድ ግለሰብ ስም አይደለም። መጽሐፍ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል። በቅንፍ ዘፍጥረት ምዕራፍ 5 ቁጥር 2 ከውድቀት በፊት አዳምና ሄዋን በፍጹም አንድነት ውስጥ ነበሩ። በአዳም ውስጥ የነበረው ማንኛውም እግዚአብሔራዊ እውቀት በሄዋን ውስጥም ነበር። አዳምና ሄዋን ከውድቀት በፊት ሁለቱም የሚጠሩት አዳም ተብለው ነበር። በቅንፍ ዘፍጥረት ምዕራፍ 5 ቁጥር 2 ሄዋን የሚለው ስም ከውድቀት በኋላ አዳም ለሄዋን ያወጣላት ስም ነው። በቅንፍ ዘፍጥረት ምዕራፍ 3 ቁጥር 20 ሕዋን ለባቡ የሰጠችው ምላሽ ይህንን ያስረዳል። በመሆኑም አዳም ነው ጥፋተኛ ማለት አግባብ አይደለም። በሌላ በኩል ሕዋንን ለብቻ ጥፋተኛ የማድረግ አስተሳሰብ በላች የሚለውን ሐሳብ ከአንድ የፍራፍሬ ዓይነት ጋር ከማያያዝ የሚመጣ ነው። ሕዋን ብቻዋን እባብን እንዳዋራችውና ቀንጥሳ እንደ በላች ከዚያም ለአዳም ለማጉረስ ፍለጋ እንደሄደች እንዳታስብ አበረታታለሁ። እንዲህ የሚያስቡ ሰዎች ሔዋን በልታ አዳም ባይበላ ምን ይፈጠር ነበር? በማለት የሚያስቅ ሐሳብ ሲያስቡ አጋጥሞኛል። መብላት በመንፈሳዊ ቋንቋ ከአንድ ሐሳብ ጋር መዋሃድን ይገልጻል። መጽሐፍ የሰው ልጅ ሆይ እኔ የምሰጥን ይህንን ጥቅል መጽሐፍ ብላ ሆድህንም ሙላ ሲል ወረቀቱን ብላ ሳይሆን ሐሳቡን በውስጥ አስገባ እያለ ነው። በቅንፍ ሕዝቅኤል ምዕራፍ 3 ቁጥር 3 በሌላ ቦታ ኢየሱስ ሥጋዬን የሚበላ የዘላለም ሕይወት አለው ሲል እያለ ያለው በሥጋዬ ስለ ሰው የሠራሁትን ሥራ ለራሱ የሚቆጥር እያለ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 እንዲሁም ኢየሱስ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከርሱ ጋር እበላለሁ፣ እርሱም ከኔ ጋር ይበላል ሲል ስለ ምግብ እያወራ ሳይሆን ሰማያዊ በሆነ ሐሳብ ህብረት ስለማድረግ እያወራ ነው። በቅንፍ ራዕይ ምዕራፍ 3 ቁጥር 20 በተመሳሳይ በዘፍጥረት ምዕራፍ 3 ላይ አዳምና ሕዋን በሉ ሲል የበለስ ወይም የአፕል ፍሬ እንደበሉ እንዳታስብ አበረታታሉ። ከፍሬው ወሰደችና በላች እንዲሁም ሰጠችው እርሱም ከእርሷ ጋር በላ የሚሉት ቃሎች በአእምሮአቸው ውስጥ በአንድነት የተገዙለትን ሐሳብ የሚገልጽ ምሳሌ ነው። ከፍሬው ወሰደችና በላች ማለት በእግዚአብሔር እውነት ላይ ተቃራኒ ሆኖ የመጣውን የባብን ሐሳብ አመነች ወይም ተቀበለች ማለት ሲሆን፣ ሰጠችው እርሱም ከእርሷ ጋር በላ ማለት እርሷ ያመነችውን የባብን ሐሳብ ነገረችውና ተቀበለ ማለት ነው። በዘፍጥረት ምዕራፍ 3 ቁጥር 17 ላይ የሚስትን ቃል ሰምተ ከእርሱ አትብላ ብዬ ያዘዝኩን ዛፍ በልታልና የሚለው የእግዚአብሔር ንግግር የሆነ ፍሬ ከመብላት ባለፈ ቁጭ ብለው የተነጋገሩለት ሐሳብ እንዳለ ይነግረናል። ከዚያም ሄዋን ለአዳም የባቡን ሐሳብ ያለ ተቃውሞ አስረድታ እንዳሳመነችው እንረዳለን። የራቁትነት ዕውቀት አዳምና ሄዋን ላይ በተመሳሳይ ጊዜ የተከሰተ ዕውቀት ነው። ይህ በተመሳሳይ ሁኔታ ሁለቱም የዕውቀትን ዛፍ ፍሬን ከመብላት በታች ወይም ከሕግ በታች ራሳቸውን እንዳደረጉ ያስረዳናል። መጽሐፍ እንደሚነግረን በመጀመሪያ ሐሳቡ በሄዋን አእምሮ ውስጥ ቢጠነሰስም ውሳኔ ላይ የደረሱት ግን በጋራ በመስማማት ነው። ሴቶች የወንድ ሙላት በመሆናቸው በተፈጥሮ አዲስን ነገር ለመከተል ለመጠራጠርና ነገሮችን በጥልቀት ለማሰብ ከወንዶች የተሻሉ ናቸው። ይህ ባህሪ ለጥቅም የሚሆነው ከወንድ ተፈጥሮ ጋር በመጣመር ሚዛናዊ ሲሆን ብቻ ነው። ሄዋን ያለ ገደብ ብቻዋን በማሰቧ እንዲሁም አዳም ከሄዋን የቀረበለትን ጥርጣሬና ከንቱ ሐሳብ ባለማስተካከሉ ውድቀት በሰው ሁሉ ላይ ነግሷል። እግዚአብሔር የኅብረት አምላክ ነው። የአዳምን ብቸኝነት በመመልከት ሰው ብቻውን መሆኑ መልካም አይደለም ያለው ለግብረ ሥጋ ግንኙነት ዓላማ ብቻ አይደለም። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 18። ሰዎች ብቻችንን አስበን የምንደርስበት አብዛኛው ሐሳብ ልክ አይደለም። ብቻችንን ሆነን የምናስባቸው ልክ ያልሆኑ ሐሳቦች በእውነት ለመቀየር አዳጋች ይሆናሉ። ሕዋን እባቡ ለሚነግራት ተቃራኒ ሐሳብ መልስ መስጠት አልቻለችም ነበር። ምክንያቱም ለብቻችን ስንሆን አብዛኛውን የሚመጡ ሐሳቦች የሚታየው ነገር ላይ የተመሰረቱ በመሆናቸው እኛን የማሳመን አቅማቸው ከፍተኛ ነው። መጽሐፍ ኃጢአት በሄዋን ሳይሆን በአዳም ምክንያት ገባ ይላል። በቅንፍ ሮሜ ምዕራፍ አምስት ይህ ማለት ጥፋተኛው ወንዱ ነው ማለት አይደለም። በዘፍጥረት የመጀመሪያዎቹ ምዕራፎች አዳም የሚለው ስም ሃ አዳም ተብሎ የተቀመጠ ሲሆን ከስሙ በፊት ያለው ሃ አዳም የሚለው ስም የአንድ ግለሰብ ስም ሳይሆን ሰው የተባለው ፍጥረት የጋራ መጠሪያ መሆኑን ያስረዳል። አዳም የተባለው ስም ሄዋን የሚለው ስም ለሴቷ ከወጣለት በኋላ የወንዱ መጠሪያ ሆኖ ቢጸናም፣ በዋናነት ግን ስሙ ወንዱንም ሴቷንም ልጆቻቸውንና የሰውን ዘር በሙሉ የሚወክል መጠሪያ ነው። የመልካምና የክፉ እውቀት ዛፍ ሰዎችን ከሕግ በታች ስለሚያደርግ ወዲያውኑ በሰዎች መካከል አንዱን ከፍ አንዱን ዝቅ ወደ ማድረግ ሥርዓት ውስጥ ይጨምራል። ራስህን በሥራ ለማረጋገጥ መጣር ስትጀምር ወዲያውኑ ራስህን ከሌላው ጋር የማወዳደርና የማነጻጸር ባርነት ላይ ትወድቃለህ። የሕግ ሥርዓት አዳምና ሄዋን መካከል ያለውን የአንድነት የአንድ ሥጋነት እውነት በመሻር ሁለቱም የየራሳቸውን ጥሩነትና ከሌላው መሻል በማስረዳት በእግዚአብሔር ፊት ተቀባይነት ለማግኘት እንዲፈልጉ አድርጓቸዋል። አዳም እኔ ጥሩ ነኝ፣ ሄዋን ናት የሰጠችኝና የበላውት አለ። በተመሳሳይ ሄዋንም እኔም ጥሩ ነኝ፣ ፈልጌ ሳይሆን እባብ አሳሳተኝ አለች። ይህ እግዚአብሔር ሆይ እንደ ሌላው ሰው ሁሉ ቀማኛ አመፀኛ፣ አመንዝራ ይልቁንም እንደዚህ ቀረጥ ሰብሳቢ ባለመሆኔ አመሰግንሃለሁ ብሎ የራሱን ጥሩነት ለእግዚአብሔር ካስረዳው የፈሪሳዊ ጸሎት ጋር አንድ አይነት ክስተት ነው። በቅንፍ ሉቃስ ምዕራፍ 18 ቁጥር 11። በሚያሳዝን ሁኔታ እግዚአብሔር ሰው ራሱን ለማጽደቅ የሚያደርገው ማንኛውም አይነት ጥረት በፍጹም አያስደስተውም። ኃጢአት በራስ ላይ ከሚፈጥረው የራቁትነት እፍረት በተጨማሪ ሰዎች እርስ በርስ በውድድርና በጠላትነት እንዲተያዩ ያደርጋል። የሕግ አገዛዝ ከጀርባው ቅጣት ያዘለ ነው። የአዳም አእምሮ ከሕግ በታች በመውደቁ ከእርሱ ጋር በብዙ ናፍቆት የተለመደ የፍቅር ኅብረት ለማድረግ የመጣውን እግዚአብሔር ሊያጠፋው የሚፈልግ መሰለው። ወዲያው ይቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት ያላትን ሚስቱን በቅንፍ ዘፍጥረት ምዕራፍ 2 ቁጥር 23 ከራሱ የተለየች አድርጎ በማየት ፍርድ የሚገባት ጥፋተኛ እርሷ ናት አለ። ይህ በተዘዋዋሪ ጥፋተኛ ሄዋንን የፈጠረው ራሱ እግዚአብሔር ነው እንደማለት ነው። የአዳም መልስ ከሕግ በታች የወረደው የሄዋን አእምሮ ላይ ምን ዓይነት ጥላቻን እንደሚፈጥር መረዳት ቀላል ነው። እስካሁን ድረስ በሰዎች መካከል እርስ በርስ ከፍተኛ ጥላቻን እየፈጠረ ያለ ክፉ የሕግ አገዛዝ ሕይወት ነው። ጥላቻ የክፉ ተግባሮች መፍለቂያ ምንጭ ነው። ሄዋንም ስህተቷን እግዚአብሔር በዓላማ በፈጠረው ፍጥረት ላይ አደረገች። ይሁን እንጂ አዳምና ሄዋን ፍጥረትን ሁሉ ወይም የሄዋንን የተበላሸ አስተሳሰብን ጨምሮ እንዲገዙና እንዲጠብቁ እውነትም ስልጣንም ነበራቸው ነገር ግን ባለማመናቸው ኃጢአትን ወደ ምድር አስገብተዋል። ለክፉ ተግባራችን የሆነ ሰበብ ማዘጋጀት ጥቅሙ ለራሳችን አእምሮ ካልሆነ በስተቀር በእግዚአብሔር ፊት ከሌላው የተሻለ ንጹሕ ለመባል ምክንያት አይሆንም። መንፈሳዊ ዓለም ላይ ሌላውን መኮንን ትርጉሙ የራስን ድካም ለመሸፈን መሞከር ነው። መጽሐፍ እንደሚነግረን የአዳም ጣት ቅሰራ አዳምን ነፃ ሄዋንን ጥፋተኛ አላደረገም። ምክንያቱም ሁለቱም ነፃ ነበሩ። ኃጢአት የሄዋን ፍሬውን ቀድማ መብላት ሳይሆን ሄዋን ቀድማ በመብላቷ የአዳም እኔ ንጹሕ ነኝ የሚለው አስተሳሰብ ነው። የአዳም ፍሬውን መብላትና ራቁቱን መሆን ችግር ያመጣው እግዚአብሔር ላይ ሳይሆን አዳምና ሄዋን ላይ ነው። ምክንያቱም የእነርሱ አስተሳሰብ እግዚአብሔር እነርሱን የፈጠረበትን መንገድ አይቀይረውም። እግዚአብሔር ሰውን የፈጠረው ለህብረት ነው። አዳምና ሕዋን ፍሬውን ቢበሉም ድምፁን ከነርሱ አልሸሸገም። ድምፁን ማሰማት ብቻ ሳይሆን መጽሐፍ አዳምን በስሙ እንደጠራው ይነግረናል። በቅንፍ ዘፍጥረት ምዕራፍ 3 ከቁጥር 8 እስከ 9። እግዚአብሔር ተግባርህን እየተከታተለ ስምህን ከተግባርህ ጋር የሚቀያይር አምላክ አይደለም ነገር ግን እርሱ ከተፈጠሩበት እነርሱ ከተፈጠሩበት የክብር ልክ የክብር ልክ ራሳቸውን አውርደው በማየታቸው ከእግዚአብሔር የመሸሽን፣ የልፋትን፣ የእርስ በርስ ጠላትነትን ሕይወት እንዲጀምሩ አድርጓቸዋል። በሕግ አገዛዝ ምክንያት ራሳቸውን ከእውነተኛው ማንነታቸው ልክ አውርደው በማየት አባት እግዚአብሔር ፈራጅ እንደሆነ ለማሰብ ተገደዋል። በሕግ ስርዓት የሚኖር ሁሉ የጸጸት የፍርሃት የኩነኔ የዝቅተኝነት የእፍረት የጥርጣሬ ስሜት ባሪያ ነው እግዚአብሔር ሰው ፈቅዶ ባመነው ዕውቀት ላይ በኃይል የሚያደርገው ምንም ነገር የለም አዳምና ሄዋን ፍሬውን ከበሉበት ጊዜ አንስቶ የሚያውቁት ክብር እንደተገፈፉና ራቁታቸውን እንደሆኑ ብቻ ነው ዕውቀት በምድር ላይ የምትኖረውን ሕይወት የሚወስን ቁልፍ ነገር ነው የራቁትነት እውቀት፣ በእግዚአብሔር ፊት መቆም የምትችልበት ምንም አይነት ብቃት እንደሌለህ ያሳምንሃል። ከዚህ የተነሳ በአእምሮ ውስጥ የሚጮኸውን ባዶነትን ለመሸፈን የራስን ጽድቅ መፈለግ ትጀምራለህ። እዚህ ላይ መጽሐፍ አዳምና ሄዋን ራቁታቸውን ለመሸፈን እንደተሸሸጉና የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ የሚለን ለዚህም ነው በቅንፍ ዘፍጥረት ምዕራፍ 3 ቁጥር 7። ሁልጊዜ ጎደሎ ነኝ ባልክበት ቦታ ላይ በሰዋዊ ስርዓት በራስ እጥረት ጉድለትን ለመሸፈን ስትታገል ትገኛለህ። አዳምና ሔዋን እንዲሁም መላው የሰው ዘር ገብተንበት የነበረው የጨለማ ሕይወት ይህ ነበር። እንደ እግዚአብሔር ተፈጥረው እንደ እግዚአብሔር አይደለንም የሚል ውሸት አመኑ። ራቁታቸውን ሳይሆኑ ራቁትነትን ለመሸፈን ወደ ሥራ ተሰማሩ። ውሸት በአንድ በኩል ያልሆንከውን እንደ ሆንክ በማሳመን ይኮንንሃል። በሌላ በኩል የሆንከውን እንዳልሆንክ በማሳመን ለመሆን ያሰራሃል። ሥራ ደግሞ የእግዚአብሔር የጸጋ ሥርዓት ብቸኛ ጠላት ነው። በዘፍጥረት ምዕራፍ 3 ቁጥር 7 ላይ ያለውን የበለስ ቅጠል ሰፍተው አደረጉ የሚለውን አገላለጽ በቀጥታ እንዳትወስደው፣ አበረታታለሁ። በመጀመሪያ ራቁታቸውን እንደሆኑ አወቁ የሚለው አገላለጽ በቀጥታ ካልወሰድከው የበለስ ቅጠል አደረጉ የሚለውንም አገላለጽ በቀጥታ መውሰድ የለብም። ከእግዚአብሔር ጋር በፍቅር ኅብረት ውስጥ መኖር ለለመደ ሰው እግዚአብሔርን የማጣት ስሜት የሚከብድ ነገር ነው። አዳምና ሄዋን ከእግዚአብሔር ጋር ላለመለየት ካላቸው ፍራቻ የተነሳ ራቁትነታቸውን ከእግዚአብሔር እይታ ውጪ ለማድረግ የተጠቀሙት ዘዴ የበለስ ቅጠል ሰፍተው ማድረግ ነበር። ምክንያቱም ራቁታችንን እግዚአብሔር ካየ ያጠፋናል የሚል የፍርድ አስተሳሰብ ውስጥ ነበሩ። የበለስ ቅጠል በውጫዊ ያድርግና አታድርግ ሕግ ራስን ለእግዚአብሔር ሙሉ አድርጎ ለማቅረብ የሚደረግ ሙከራን የሚያመለክት ነው። ሰፍተው የሚለው ምሳሌያዊ አገላለጽ አዳምና ህዋን ከመጀመሪያው ከእግዚአብሔር ያላጡትን ተቀባይነት በራሳቸው ሥራ ለማግኘት ሙከራ እንደ ጀመሩ ያሳየናል። ሰፍተው የሚለውን ቃል አዳምና ህዋን በሆነ መስፊያ ቁጭ ብለው ቅጠል እንደ ሰፉ እንዳታስብ አበረታትሃለሁ። ከዚህ ጋር በተያያዘ ዘፍጥረት ምዕራፍ 3 ቁጥር 21 ስታነብ እግዚአብሔር የቆዳ ልብስ አዘጋጅቶ እንዳለበሳቸው ታያለ። እግዚአብሔር የቆዳ ልብስ ያለበሳቸው እርሱ ለእነርሱ ያለውን አመለካከት ለመቀየር ሳይሆን እነርሱ ለራሳቸው ያላቸውን አመለካከት ለመቀየር ነው። ምክንያቱም ኃጢአት ወይም ራቁቴን ነኝ የሚለው አስተሳሰብ ከእርሱ እንዲሸሹ እንዳያደርጋቸው ስለሚፈልግና እንደተሸፈኑ እንዲያስቡ ለማድረግ ነው። በእግዚአብሔር የቀረበው የቆዳ ልብስ እግዚአብሔር አሁን ያሉበት የራቁትነት ዕውቀት ተሸፍኖ ከእርሱ ጋር ለዘላለም ኅብረት ማድረግ የሚችሉት እርሱ በሚሠራላቸው ሥራ ብቻ እንደሆነ ግልጽ እንዳደረገላቸው ያስረዳናል። ይህ ባጠቃላይ የሚያሳየው እግዚአብሔር በሰዎች ጥረት ደስተኛ አለመሆኑን ነው።